ሰላም ሰላም ሰላም። ሙስሊምም ክርስቲያንም እንዴት አደራችሁ? አዳር ትዳሮኬ ዶኬ ፋይልና ፎሮፎር ነው ብቅጥልቅ ፈካደ መቅነጠፍ ጠሽ ጠንባቢዬ መጥቻለሁ እህቶቼ ወንድሞቼ። ምቀኛ ሸረኛውን ያዝላችሁ ከሴት መላሰኛ፣ ከወንድ ቦክሰኛ፣ አናግሮ ተናጋሪ፣ ከሀሰት መስካሪ መድሃን ያለም ይሰውራችሁ። ወጥቶ ከመቅረት ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ እ ከመጥፎ ጓደኞች፣ መተተኞች፣ ተንኮለኞች፣ አሽሙረኞች እግዚአብሔር ያንሳላችሁ እያልኩኝ ቋ ቆንቦጭ ጦምቧ ጥንድሽ ብዬ መጥቻለሁ ማለት ነው። እና ጂጂዬ ፍቅር ልምጣ ሆይ ልቅር ላድርግልሽ ጉንጭሽ ላይ ቅድቅል ከራስ በላይ ያለው ፕራን እናት የራስን ራስ በራስ ካላሞግሱ ማን ያሞግሳል? ወይ ዋ አላችሁ አላችሁልኝ፣ እህቶቼ ወንድሞቼ፣ ስትፈሱ ስታጋሱ ያደራችሁት የቁም ቅዠት በህልማችሁ ስቃዡ ስቀበዣዥሩ ሄሉንና ያብን ስታጣብቁ ስታለያዩ ያደራችሁ፣ እንዲህ ነው እንዲያ ነው እንዲህ ነው ብላችሁ ጭንቅላታችሁን ስትበጠብጡ ያደራችሁ ወንድሞቼ እህቶቼ፣ እንዴት ናችሁ? አላችሁልኝ። እኔ ቸሩ መድኃኒዓለም ክብር፣ ምስጋና፣ አምልኮ፣ ውዳሴ ለስሙ ይሁን። አለው እንዳለው ሳልፈሳ ሳላጋ ሳራት ትግሬ ወደሎ ዘርግቼ ሽብይ ጥንቧ ብዬ ነው ምርጥ አዳር ያደርኩት ማለት ነው። እንዲያው በምን ነብየ ስነሳ እናቴ እናቴ ሆድ ቁርጠት ፍርጠት የላከባቸው እንዲሁ ዋትሳፕ ያልቀር ቴሌግራም ቴሌግራም ያልቀረ አንቦቅቦቆት። እናቴ ጅጅየ ጅጅየ፣ እንዴ እኔ ነፍስ አባት ነኝ እንዴ? እኔ ነፍስ አባታችሁ ነኝ ወይ ወይ? እኔ ነፍስ አባት ነኝ ወይ ወይ ወይ ወይ? እናቴ ምን አለ እንደኔ ባልሽ እንደዛ ብትጨነቂ እንዴ? አዲያሚ ጅጅየ፣ ራሴ ጠምባልል ነው ጅጅየ፣ ጭንቅሌ ጠምባልል ነው ጅጅየ፣ ሆስፒታል ገብቻለሁ፣ ወይ ወይ ፈጣሪ አይ ያለው እድሜ ስጠን እንጂ ብዙ ነገር ታሳየናለ። እናት ትሙት። ከዚህ በመቀጠሉ እህቶች፣ ወንድሞቼ የምወዳችሁ የማከብራችሁ፣ አትንበቅበቁ፣ አትንበቅበቁ፣ አትተርተሩ፣ አትሸበሩ። ሁሉ ነገር ለመድኃኔዓለም ለማሳልፋችሁ ስጡ። ሁሉ ነገር መልካም ይሆናል ብዬ አስባለሁ ማለት ነው። ወይ ያዘልኝከ ደሮ ቦታ ምረጥና ቦታ ምረጥና የሚለውን ሄልዬ ፍቅር ልምጣ ወይ ልቅር፣ ምን አስተያየት ልስጥ ብላችሁ ነው ማለት እንደ ጥፋት እንደ ጥፋት ከሆነ ሄሉ ማጥፍታለች። አዎ ለመሰላችሁ፣ እንደ ጥፋት ካየ ነው ሄሉ ማጥፍታለች። ያብም አጥፍቷል። ስለ እውነት ከሆነ ያብም ልጅቷን አንኮኩ አንቀጭቅጮ ቶሎ ማምጣት አልነበረበትም። ሄሉም ደግሞ እንትና ጋ ማነው ስሙ ልዑል ጋ እንትን ጉያው ስር ውሽቅ ብላ ቅፍ አድርጓት ውሽቅሽቅ ብላ አንገቱ ስር መወተፍ አልነበረባትም። ጥፋትን እንደ ጥፋት እዩ ማለት ነው። አልሳመችውም ምናምን እሱ ትሳመው አትሳመው ፈጣሪ ነው የሚያቆኛ አንገት ስር ተወሽቃን ያየ ነው። ስለዚህ ይሄ ነገር ጥፋት ነው። ብዙን ጊዜ ደጋግመን አብሶኔ ላንቃዬ ጉሮሮ እስኪሰነጠቅ ይሄ ውትፍ የምትዩን ወንድ ልጅ ላይ ውትፍ ቅፍ የምትዩን ነገር አቁሚ። ፍቅረኛንና እና ጓደኛ ለይ ይሄ ነገር ችግር ያመጣብሻል። መብርሃን ምስክሬነች። ወደኋላ ገብታችሁ ተመልከቱ። ሁሌ ይሄን ነገር አስጠነቅቃታለሁ። እኔ ብቻ አደለው ብዙ ዩቲዩበሮች ጭዋዋል ስለዚህ ነገር ማለት ነው። ለፍቅረኛሽ የምታቅፊውና ለጓደኛሽ የምታቅፊውን ለይ እያልን ብዙ ጊዜ ጨወናል። አደለ እንዴ? ሲቀጥል ደግሞ እሺ፣ በዛ አካባቢ ላይ ሰው የለም አጠገባቸው። አደለ እንዴ? ማንም ዛፍ ነው ያለው። እንግዲህ ሚስጥርስ ቢሆን ጉያ ውስጥ ተገብቶ ነው እንዴ የሚወራው? እንዴ እዛ ሰው ቢኖር ሰው ይሰማል ይባላል። ገባችሁ? ዛፎቹ የነሱ ሚስጥር ይሰማሉን? ከፊት ለፊቱን አቆማ ራሱ ማውራት ትችላለች። ከፊት ለፊት እየተያዩ ሚስጥርም ሆነ ምን ከሱ ጋር ማውራት ይቻላል። ስለ እውነት ስለ ማህተብ ስትመሰክሩ ማለት ነው። ምክንያቱም አንድ ሰው ሚስጥር የሚለው ጆሮን ነው እንጂ እንዳለ አካላትን ልጥፋ አያደርግም፣ አያደርግም ምክንያቱም አንድ ሰው ሚስጥር ወይም ሚስጥር እኮ የሚባለው እግዚአብሔር ካጠገባቸው ብዙ ሰው ሲኖር ወይም ጓደኛ ካጠገባቸው ቆሞ የሚያወሩ ቢሆን ኑሮ፣ አዎ እንትን እሱ የሚለኝን ነገር እያዳመጥኩ ነው ይባላል። ስለ እውነት መስክሩ። ግን እዚህ ጋር ዛፍ ነው አጠገባቸው ያለው እና ቤት ነው። ሚስጥር እንኳን ቢሆን ፊት ለፊት ቁማ በስነስርዓት ማውራት ትችላለች። ሲቀጥል ደግሞ በጆሮ የምሰማ ከሆነ ጆሮዋን እንዲያደርጋ ነው እንጂ የምትሰጠው ሙሉ ፐርሰንት ሰውነቷን እሱም ማቅፋት እሷን ማቅፋ መሆን አልነበረበትም። ይሄ ጥፋት ነው። ስለ መሀተባችሁ መስክሩ፣ ኪዳነ ምሕረትን ነው ምላችሁ። ስለዚህ ይሄ ነገር እሱን አያናድደውም ወይ ብትሉ፣ ድብን አድርጎ ነው የሚያናድደው። አይደለም እሱ፣ እኛም ተናደናል። እኔ አብሶ ብዙም ጊዜ ተቆጥቻታለሁ። ተይ፣ ይሄ ያገኘሽው ሰው ላይ እንደዚህ ውትፍቅፍ የምትዩ ነገር ህይወት አይሆንሽም። በዚህ ነገር ከያብ ጋር ትለያያላችሁ። ተይሄሉ፣ ተይሄሉ ብለን እኔም ሌላ ዩቲዩበሮችም መክረዋል። ይሄ ሁሉ እንቅፋት እንደሚመጣበት ጠንቅቄ ላልቆጭበት ብዬ ነው ለዛውም የተናገርኩት ላልቆጭበት የሆነ ነገር ቢደርስብሽ አልቆጭበትም ብዬ ይሄው ፈጣሪ ጉብ አድርጎ ይኸው አሳየን። አንዳንድ ጊዜ ሰው የሚናገረው መናቅ ጥሩ አይደለም። ሲቀጥል እዚህ ጋር ስተት ሰርታለች፣ እሱም ደግሞ ስተት ሰራ ብዬ ማስበው ልጅቷን አንከውኩዎ ማምጣት አልነበረባትም። አንዳንድ ጊዜ በንዴት የምናደርገውን አናቅም። እኔ ራሴ በንዴት አንዴ ርርና ሰው ላስቀይም እችላለሁ። እሱ በዛን ሰዓት የታየው ይሄ ነገር ነው እና ይሄ ነገር ነው አንገቱ ላይ ቁስል ሊሆን ይችላል፣ ወይም እንትን ሊሆን ይችላል። ግን በዛን ሰዓት ምንም ነገር የሚጥፍ በንዴት ሰዓት የሚታየው ማለት እንትን የሚለው ምክንያቱም እዛ ጋር የሚያስበው እኔ ሴት አጥቼ ነው ወይ ይሄን ያህል ለሷ ምስዋት የምውለው፣ ለምን እሷ አትረዳኝም? ለምን ምክንያቱም በፊት ስለሚጠረጥራቸው ስለነበረ ይሄን ነገር ሲያ ይሄንን ውሳኔ እንትን ሊል ችሏል ማለት ነው። ግን ቢሆንም እሷን ማዳመጥ ነበረበት። ካልሆነም ደግሞ ሄዱ እኮ ንጹህ ሰው ከሱ ጋር ምንም አይነት ነገር ካልሄለሽ በፊት ለፊቱ መጽሐፍ ቅዱስ ይዘሽ ለምናት ይለትም ንጹህ ሰው ትክክለኛ ሰው ከእግዚአብሔር ቃል ምንም የሚበልጥ ነገር የለም። ማይለት በቃ ከልዑል ጋር ምንም ነገር ካላደረግሽ በዛን ሰዓት ምንም ነገር ያልተከሰተ ነገር ከሆነ አይቷል ይሄ ልጅ ቢናገርም አይፈረድበትም። ሁላችንም አይተን ተናደንብሻል። መጽሐፍ ቅዱስ ይዘሽ ይኸው አላደረግኩም፣ ካመንከኝ የመኔን፣ ካላመንከኝ የራስ ጉዳይ ብለሽ መሄድ ሲቀጥል፣ ደግሞ በሁለታችሁ መሃል እማሆይን ክተሽ ይበቃ። አዲስ አበባ ነው ያሉት፣ እሳቸውን ደውለሽ ስልክ ቁጥራቸው አለሽ፣ እሳቸውን ደውለሽ ቢያንስ አብራችሁ እንኳን ባትሆኑ ለይቅርታ አይምሮች ሰላም እንዲያገኝ የዘላለም ጸጸት እንዳይሆንብሽ። ምክንያቱም በዛን ሰዓት ይሄን ነገር እንዲወስን ያደረገው ያንቺ ያየሽው ድርጊት ነው። ገባሽ አይደል? እንጂ ልጅቷን ሁሉንም መርጦ ነው ወደ አንቺ የመጣው ይሄ ልጅ ወደ አንቺ መረጠ። ሲያፋት ራሱ እኮ ልጅቷን ደስተኛ አልነበረም። ማርያምን፣ ፊቱ ላይ ይነበባል፣ ደስተኛ አልነበረም። እና እማሆይ ይዘሽ አዲስ አበባ ነው ያሉት፣ እሱንም አስጠርተሽ ስልካቸዋለሽ በትክክል ቁጭ አድርገሽ በፊት ለፊቱ እውነቱን ንግር እሳች እሱም ከማሆይ አያልፍም። አንቺ እሳቸውን ትንት ያለሽ ፍንጭ ልስጥሽ ብዬ ነው፣ ጸጸት እንዳይሆንብሽ። ማለት አንዳንድ ጊዜ ባላሰብሽው ነገር ነው ይሄ ነገር የተከሰተው። ግን እግዚአብሔር እግዚአብሔር እህልኋችን ስላልሆነ ነው አትበይ። እግዚአብሔርማ መርጦ አንከኮ ምስዋት የዋለልሽን ሰው ነው። እግዚአብሔር ያመጣልሽ መድኃኒዓለምን የሚገባውን ምስዋዕት ውሎልሻል። ይሄንን ሰው አይደለም ያብን የሰጠሽ ራሱ እግዚአብሔር ነው። እግዚአብሔር የሰጠሽን ደግሞ አልተጠቀምሽበትም። በቃ አልተጠቀምሽበትም። አጥብቀሽ አልያሽም። በቃ ተያልንሽን አልሰማም አልሽን። ስለዚህ ጥፋትሽን አውቀሽ ማለት አስተቃቅፍሽ ሁሉም ስለፈረደ በዛ ነገር ይቅርታ ብለሽ መጽሐፍ ቅዱስ ማይለት ከፈለገ ይውደልሽ፣ ካልፈለገ የራሱ ጉዳይ ከአንቺ ራስ ይውጣ። ብቻ ይሄን ነው የምልሽ ማለት ነው ግን እኔና ሄሉና ያ መቼም አይለያዩ መዳን ያለምን ውስጤ እንደዛ ነው የሚለኝ። የይቅርታ ልብ ይሰጣታል ብዬ ነው የማስበው። እዛ ሲል ነገሮችን ሲያሰላስል ምክንያቱም እንት ህመሙ ፊቱ ላይ ይነበብ ነበረ። ህመሙ ቁጣው ይነበብ ነበር ፊቱ እኮ ባንዴ ነው። ክስም ያለው ጥቁሯል። እኮ ጥቁር ነው ያለው በቃ ክስም እንኳን ይሄ ልዑል እንኳን ይዟት ሲሄድ ልጅቷ ከመጣሽ በኋላ ቀና ብሎ እንኳን አላ- ምር ደፍቶን በሆነው ቅርር ያለው ቀና ብሎ ልጅቷ ዝም ብላ ስትለጠፍበት እንኳን ቦታ አልሰጠውም። ዝም ብሎ ነው በቃ ደረቱን ስትይዘው ራሱ ምንም እንትን አላለም። ስለዚህ ከይቅርታ በሚበልጥ ነገር የለም። አዲስ አበባ ሂደሽ ማሆን ይዘሽ ሂደሽ ቁጭ አድርገሽ፣ በፊት ለፊቱ ፍርጥ አድርገሽ ከልዑል ጋር ኬስ ካደሄደሽ ከአመንከኝ አመነኝ ከመጽሐፍ ቅዱስ የሚበልጥ ነገር የለም። ዝግት ታደርጊያለሽ ከፈለገ ይ ካልፈለገ የራሱ ጥር ጊበን ማለት ነው። ምክንያቱም ይሄ ጥፋት ነው። ሁላችንም ምንም ስለምንወዳት አንሸፍን። እሱም ሴት ማምጣቱ ጥፋት ነው። እሱም በንዴት ነው ያደረገው። እሷም ሳታስበው ነው እዚህ እንትን ውስጥ የገባችው ብዬ ነው ማስበው። አትጨነቁ፣ አትሸበሩ፣ ድራማ ነው ብዬ ነው እኔ ውስጥ የሚያምነው። ሄዱና ያ አይለያዩም በቃ አይለያዩ በቃ። ውስጤ እንደዛ ነው የሚለኝ፣ እኔ ማለት ነውና፣ አትሸበሩ አትተርተሩ። ስትመሰክሩ ስትኖሩ ጥፋትን እንደ ጥፋት፣ እውነትን እንደ እውነት ኖሮ ብዬ ነው ማስበው። እህቶች አትጨነቁ። እኔ ጋር ዋትሳፔን ቴሌግራምን እየላካችሁ የምትንቦቆቦቁ እህቶች፣ እኔ እናንተን እግራችሁን አስሬ ጸበልረጫችሁ ነው ዋይ ዋይ። እና ይሄንን ነው ምላቸው። ከዚህ በመቀጠል ደግሞ ጽጌና ዳኒ ጥግዬ ዳኔን አሳልፋ ላረገዘችው ሚስ አደራ ሰታለሽ ማለት ነው። አንዳንድ ጊዜ አያችሁት አደለ? ስንት አመት የልጅነት ፍቅረኛ ሞች እዚህ እድሜ ላይ ደርሰው እህል ውሃ ካልሆነ እንደዚህ መለያየት አለ። ጽጌንና ዳኒን የስንት ዓመት የአስራ ሁለት አመት የአስራ ምናምን አመት ጓደኛሞች፣ አብራደጎች፣ ፍቅረኛሞች ይዋደዳሉ። እሱም ያፈቅራታል፣ እሷም ታፈቅሯለች። ነገር ግን የእግዚአብሔር ፍቃድ ካል ሁሉ ከንቱ ይሆናል። ይኸው በአንድ ቀን ስህተት ዳኒ ሻሂዶ ዱቅዱቅ አርግቶ አገኘው ብሎ አብሶ ጭምድድ ሲያደርግ ልጅቷ እስከነነፍሷ እብጥ ብላ ቀረት። ይኸው የአንድ ቀን ጦር የአንድ ቀን ጦር የዘላለም ሕይወትን ያመሰቃቅላል ማለት ነው። ዳኒዬ በዛን ሰዓት በንዴት ሂዶ ዱብ ባያደርጋት ልጅቷን፣ አርፎ ቢቀመጥ ይሄ ሁሉ ጉቡዳ አልሆንም። ሰው እየተዋደደ እየተፋቀረም እንደዚህ ይለያያል ማለት ነው እና ወንድ ልጅ ሴት ልጅን ለማስወጣት ምንም ያህል ደቂቃ አይፈጅበትም። ሴት ልጅ ነች ዘላለም አንድ እንደቁ ስልንትን የምትለው እና ምን ልላችሁ ነው ዳኒና ጽጌም ተለያይተዋል። አስራ ሁለት ዓመት አንድ ላይ ያደጉ አስራ ሁለት አስራ አንድ ላይ ያደጉ። ስለዚህ ምን ልላታ እግዚአብሔር ያለው ነው የሚሆነው። እኛ እንደፈለግነው ነው ሳይሆን መድሃን ያለም እንደፈቀደው ነው የሚሆነው። እኔ ግን በድጋሚ ሄልሻ ከያብ ጋር ብትሆን ደስ ይለኛል። አሁን ስንተኛ እንዳልክ ናቲ፣ ያ ሶስተኛ ወንድ ማለት ነው። በሶስት ወንድ መጎዳት ማለት ከባድ ነው። ስለዚህ በሶስተኛ ወንድ እንኳን ምንም መከራም ብታይ የይቅርታን እንትን ብላ እስከ ጥግ ድረስ መሄድ ብዬ አስባለሁ። ከአሁኑ ወዲህ ቢመጡ ራሱ ሰው በሌላ ነገር ነው የሚመዝናት እና ይሄን ነገር አስተካክለው እሱ የሚቅር ብሏት እሷ የሚቅርታ ተባብለው አንድ ላይ በፍቅር ቢመጡልን ደስ ይለናል። እሱም ቆርጦለት አይደለም። በነገራችን ላይ ማርያም፣ ፊቱ በደንብ ነው የሚያስታውቁ ከልጅ ከዛችኛዋ ልጅ ብዙ እንትን የለው ያስታውቃል። ክስም ያለው በሄ በቃ ተጎድቷል። ይሄ ፊቱ ጥቁር ነው ያለው ማርያም ስለ እውነት ከሆነ ስለዚህ እንዳልኩ ሼሉ አዲስ አበባ ኬል ሸማሆ ያሉ ስልካቸው አለሽ፣ እሳቸው እንደውለሽ እሳቸው እንደውም በጣም ይፈልጉታል እሱን። እና ተደዋውላችሁ እንትንም እንደምትሉ አምናለው። ድራማም ከሆነ ደግሞ በፍቅር በሰላም እንጠብቃቸዋለን። ሽቄ ከሆነ ሸቅሉልን። ህዝብ ግን እየተጨነቀ ነው። ድራማም ከሆነ አሳጥሩ፣ እውነትም ከሆነ አፍርጡ። ሲቀጥል ደግሞ እህቶቼ አንድ ነገር ልንገራችሁ። እውነት ከሆነ ሄሉ እራሱ ወጥታ እኔና ያብ ጨርሰናል ትላለች። ልክ እንዳልክም ናቲም እንትን እንዳሉት ማለት ነው። እና ምን ልላችሁ ነው? ያብ ነው ጨርሰናል ያለው። ባለፈው ሄሉ ጨርሰናል እኔ እናንተ ብላለች። አሁን ደግሞ ተራው የእሱ ነው፣ ጨርሰናል እያለ ነው። ሁለቱም ምንም አልጨራረሱ ነገር ግን አሁን እናንተ ተስፋ መቁረጥ ያለባችሁ እሱ ጥሎ ስለሄደ ያችን ይዞ ስለሄደ ምናምን ሳይሆን ሄሉ እራሷ ወታ በአንድ ወቷ እኔና ያብ ተለያይተናል ያለሽ ቀን የዛኔ ነው። በቃ ቁርጣችሁ ማወቅ ያለባችሁ እንጂ፣ ዝም ብላችሁ እናንተ አትጨነቁ። ምክንያቱም ቢያልቅ እውነተኛ ትክክለኛ ነገር ከሆነ ሁለቱ ተለያይተው ከሆነ ሄሉ ወታ ታወራለች። በቃ እኔና ያብ ጨርሰናል፣ እና በምንም ደረጃ እንደዚህ ቦታ እንዳትጠብቁ ምናምን ብላ ፍርጥ ታደርጓለች። እንደዛ ግን ካልሆነ ድራማ ነው። ቢዝነስ ነው። ይስሩ ይሸቅሉ። አይምሯችሁን አትበጡት። እኔ አልደነገጥኩ፣ አልፈሳው፣ አላጋሳው። መንፈስ ጭንቀት ምናምን አልያዘኝም። በቃ እና እንደዛ ነው። ራሳችሁን አታስጨንቁ። እሷ ሲቀጥል ደግሞ የያብ ወገኖች ቲክቶክ ላይ አይቻችኋለሁ ማለት ነው ያብን ከዘቀዘቃችሁ ሄዱንም ሙሉ ቤተሰቧን እንዘቀዝቃለን ብላችሁ ጽፋችሁ የሆነ እንትን ላይ አይቻለሁ ቲክቶክ ላይ ተለቆ ማለት ነው። አረባካችሁን እስከ መዘቃዘቅ አትድረሱ። የምን መዘቅዘቅ ነው? የምን መዘቃዘቅ ነው? ዋይ አረተው። ከኛ ተማሩ፣ ከኛ ተማሩ፣ ከኛ ተማሩ። እኛ እንዳልክን ዘቅዝቀ ነው አፍጢሙ ደፍተነው ብዙ እርምጃ ወስደንበት ምን ደረሰበት? ምንም አልፈሳ አላጋሳ ምጣል ያዘው አእምሮ በዘንጦ ዘናንጦ ነው የመጣው። ምንድን ነው ያተረፍ ነው? ዝም ብሎ መንቦቅ በቂ በቀል ነው ያተረፍ ነው እንጂ ምንም ነገር የሰውነቱን አላጦስ ነው አላቆሰን፣ ምንም ያመጣ ነው ነገር የለም። ስለዚህ በያ በኩል ያላችሁ ልጆች ተረጋጉ። በዛኛው ወገን እንኳን አላቅም፣ በዛኛው ወገን እኔ ጋ እንትን ስላሉ ብሎክ አድርጌ ስላባረርኳቸው አይመጡም፣ አያመጡም። ምን ግን የያብ ወገኖች እኔ ጋር ትላንትና የለጠፋችሁት መጥቷል። ለማንኛውም ሁለት ሰው ተጣላ ብላችሁ እርስ በርሳት ትዘቃዘቁ፣ አቤት አቤት እናቴ፣ ዘቅዘቃችሁ ምን ትጠቀማላችሁ? ምንም ከኛ ተማሩ። ዝቅዘቃ ምንም አይጠቅምም። እራስን ማውረድ መዋረድ ነው። በቃ ካላችሁ እናንተም እሱን ደግፉት። በሄሉ ወገን በኩል ያሉት ሄሉን ይደግፏት። እያበርቷት መዘቃዘቅ ምናምን ደረጃ ለምንድን ነው የምትደርሱት? ብዬ ነው ማስበው አምላኬ ትዕግስቱን ስጠኝ። ኪዳነ ምሕረት አቤት የሰራዊት ጌታ እግዚአብሔር ወይ ከመዘቅዘቅና ከማዘቅዘቅ መካከል ስላወጣ ኸኝ አመሰግንሃለሁ። ክብር ምስጋና ምናምን ክብር ምስጋና አምልኮ ውዳሴ ለስሜ ይሁን። ተመስገን ጌታ ሆይ፣ ወይ አንተ እኮ እንደሰው አይደለህም። አንተ ሩሩ ነው። አንተ ቸርነክ ነክ። ሰው ማናት? የሰው ማቀቀሎም ይበላ ነው። እናት የዛሬ ሰው ነው ስትሉ፣ ነገ እባብ ይሆናል። አብሯችሁ ይበላል ይጠጣል። ዞር ብሎ እናቴ በአፍጤማችሁ ነው የሚደፋው። እና ውዶቼ ወዳቸዋለሁ፣ አከብራቸዋለሁ። የእኔ ፍቅር የእኔ ማይፎን ቃዎች አደንግጦ አትሸበሩ፣ ወዳቸዋለሁ። ዛሬ አዲስ ቀን ነው፣ አዲስ ነገር ሊሆን ይችላል።